አውቶ ቴክ ዊዝ አብሪሽ። ሰላም እንዴት ናችሁ? ባለፈው ተከታታይ ቪዲዮዎች ፓርት ዋን ላይ ኢንትሮዳክሽን ቱ ኤሌክትሪክ ቫይክል ወይም ደግሞ መሰረታዊ የኤሌክትሪክ መኪና አሰራር ብዬ ሁለተኛ ፓርት ሁለት ደግሞ ወይም ደግሞ ክፍል ሁለት ላይ ስለ ትራክሽን ባትሪ አቅርቤ ያለው፣ እንደዚሁም ደግሞ ፓርት ስሪ ላይ ስለ ትራክሽን ሞቶር አቅርቤ ቪዲዮዎችን ሰርችላችኋለሁ። ስለዚህ የዛሬ ቪዲዮ ደግሞ ምን ላይ ፎከስ የሚያደርገው ማለት ነው? ክፍል 3.2 የሚለው ላይ ናለን። እሱ ላይ ምንድን ነው? አንደኛ ስለ ኦንቦርድ ቻርጀር፣ ይሄኛው ኦንቦርድ ቻርጀር ይባላል። ኦንቦርድ ቻርጀር እንዴት ይሰራል? ጥቅሙ ምንድን ነው? ውስጡ እንዴት ይሰራል? ምን ምን አለው የሚለው። እንደውም ደግሞ ስለ ኢንቨርተር እናያለን ዛሬ። ይሄ ኢንቨርተር ይባላል። ኢንቨርተር ስራው ምንድን ነው? እንዴት ይሰራል? ውስጡ ምን አለው የሚለው እናያለን። እንደውም ደግሞ ዲሲ ዲሲ ኮንቨርተር፣ ሎ ዲሲ ዲሲ ኮንቨርተር ጥቅሙ ምንድን ነው ውስጥ ላይ እንዴት ይሰራል፣ ኦፕሬሽን ፕሪንስፕል እንዴት ነው የሚለውን ሰርኩት በመጠቀም በተቻለ መጠን ፒክቸሮች ቪዲዮችን እንደዚሁ አኒሜት እያረኩ ቴስት እንደምናደርግናያለን። ስለዚህ አውቶ ቴክ ዊዘብሬሽን ላይክ ሰብስክራይብ እና እንደዚሁም ደግሞ የደውል ምልክት በመንካት ቤተሰቡ ሁኑ። ኤሌክትሪክ መኪና ላይ ከፍተኛ ሚና ካላችሁ ኮምፖነንቶች ውስጥ አንዱ ኢንቨርተር ነው። ይሄ ኢንቨርተር ነው። የዚህ ኢንቨርተር ዋናው ስራ ምንድን ነው? ከባትሪ ባትሪ ስቶሪ ያደረገው ዲሲ ነው እንደሚታወቁት ክፍል አንድ ላይ እንዳየነው ማለት ነው። ስለ ባትሪ በደንብ አይተናል። ስለዚህ ባትሪ ስቶሪ ያደረገው ዲሲ ቮልቴጅ ነው። ከባትሪ የመጣው ዲሲ ቮልቴጅ፣ ሞተሩ ደግሞ የሚቀበለው ኤሲ ነው። ስለዚህ ዲሲው ከባትሪ ውስጥ ያለው ዲሲ ወደ ኤሲ መቀየር ያለበት ሞተር ድራይቭ ለማድረግ ምክንያቱም ሞተሩ የሚቀበለው ኤሲ ስለሆነ ማለት ነው። ስለዚህ ከባትሪ የመጣው ዲሲ ወደ ኤሲ የሚቀይርልን ማነው ማለት ነው? ይሄ ኢንቨርተር ነው። ይሄ ኢንቨርተር ነው የሚቀይርልን። ስለዚህ እሱ ኤሲ ወደ ዲሲ ቀይረው ለማን ይሰጣል ማለት ነው፣ ለትራክሽን ሞተሩ ይሰጣል እና ከዛም ሞተሩ ድራይፍ ይደረጋል ማለት። ስለዚህ ብዙ ስራ ነው ያለው ይሄ። አንደኛ ዲሲ ወደ ኤሲ መቀየር ነው፣ ሁለተኛ የሞተር ፍጥነት በኮንትሮል የሚያደርገውም እንደዚሁ ይሄኛው ነው። ስለዚህ እንዴት ነው ዲሲ ወደ ኤሲ እንዴት ይቀይራል? እንደዚሁም ደግሞ እንዴት ነው የሞተሩ ፍጥነት ኮንትሮል የሚያደርገው? እንዴት ውስጥ ላይ እንዴት ነው የሚሰራው? ኮምፖነንት ውስጥ ላይ ምን ምን ኮምፖነንት አለው የሚለውን በዲቴል እናያለን ማለት ነው እንዴት ዲሲውን ወደ ኤሲ ይቀይራል የሚለው ካየ ነው ብዙ ኮምፖነንት ውስጥ ላይ አለ። ግን በዋናነት ስራው የሚሰራው ማነው? ትራንዚስተሮች ናቸው። ትራንዚስተር ውስጥ ደግሞ በጣም ወሳኙ ስራ የሚሰራው ኢንተግሬትድ ጌት ባይፖላር ትራንዚስተር ነው እንደዚሁም ደግሞ ሜታል ኦክሳይድ ሴሚኮንዳክተር ፊልድ ኤፌክት ትራንዚስተር ይጠቀማል ማለት ነው ይሄ ደግሞ ምንድነው የሚያደርገው ኦን ኦፍ ነው የሚያደርገው ቤዞን ይሄ ጌት ነው የሚባለው እዚህ ላይ ኢንተግሬትድ ጌት ባይፖላር ትራንዚስተር ላይ ጌት ነው የሚባለው ጌቷን ኦን ኦፍ ማድረግ ነው በዛን ጊዜ ላይ ኦን ኦፍ ኦን ኦፍ ኦን ኦፍ ይሄ ኦን ኦፍ ስንል በማይክሮሰከንድ በፍጥነት ነው ኦን ኦፍ የሚያደርገው በዛን ጊዜ ላይ ከኮሌክተር ወደ ኤሚተር የሚያልፈው ካረንት ኦን ኦፍ በሚያደርግበት ጊዜ ላይ በፐልስ ዲሽ ሞዱሌሽን አማካኝነት ኦን ኦፍ ስደረግ ያኔ ዲሲው ወደ ኤሲ እየተቀየረ ይሄዳል ማለት ነው። በሰርኩት ለማየት ያክል እንደ ሌሎቹ ትራንዚስተር ቤዝ የሚባለው ቦታ ላይ ጌት አለው። ይሄኛው ጌት ነው ያለው። ስለዚህ ጌት ኮንትሮል የሚደረገው መንባ ነው በኮንትሮሉ ዩኒት ነው። ስለዚህ ኮንትሮሉ ዩኒቱ ጌቱን ኦን ኦፍ ኦን ኦፍ ሲሆን በረፒድሊ ወይም ደግሞ በፍጥነት ማለት ነው ፐልስ ዊልት ሞዱሌሽኑ ኦን ኦፍ በሚያደረግበት ጊዜ ላይ ከኮሌክተር ወደ ኤሚተር ካረንት ያልፋል። ኦን ሲሆን ኦፍ ሲሆን ደግሞ ይቋረጣል። በዛን ጊዜ ላይ ከኮሌክተር የመጣው ዲሲ ወደ ኤሲ ትራንስፈር እየተደረገ ያልፋል ማለት ነው። ሌላኛው ኮምፖነንት ዲሲ ሊንክ ካፓሲተር ነው። ይሄም በጣም ወሳኝ ከሚባለው ውስጥ አንዱ ነው። ኢንቨርተር ውስጥ ስራው ምንድን ነው? ስታቢላይዝ ማድረግ ነው። ይህ ምንድን ነው? ትራንዚስተሩ ኦን ኦፍ በሚያደረግበት ጊዜ ላይ ዲሲ ሶርስ የሚመጣው ቮልቴጅ ፍላክቹዌት እንዳያረግ መንቴን መጠበቅ ነው ማለት ነው። እንደ ምሳሌ ከወስን ነው የቮልቴጅ ሾቅ አብዞርበር ማለት እንችላለን። ምክንያቱም ሾቅ አብዞርበር ስራው ምንድን ነው? መኪናው ወደ ላይ ወደ ታች ቫይብሬት እንዳያደረገ ነው አይደለ? ይሄም ደግሞ ቮልቴጅ ፍላክቹዌት እንዳይሆን መንቴን ማድረግ መጠበቅ ነው ማለት ነው። የዲሲ ሊንክ ካፓሲተር እንደዚም ደግሞ እንደ ኤነርጂ ባፈሪንግ ይጠቅማል። ይሄ ምንድን ነው? ለተወሰነ ጊዜ ቮልቴጁን ስቶር ያደረጋል ማለት ነው። እንደዚሁም ደግሞ እንደ ኖይዝ ፊልተሪንግ ያገለግላል። ምክንያቱም ስዊቹ ኖይዝ ጀነሬት ሲያደርግ ኢንቨርተር ውስጥ ኖይሱን ለመቀነስ እንደዚ ካፓሲተር ያገለግላል ማለት ነው። ምክንያቱም ቮልቴጅ ፍላክቹዌቲን በመቀነስ የኢንቨርተር ላይፍ ስፓን ይጨምራል ማለት ነው። እድሜ ረጅም እድሜ ኢንቨርተር እንደሆን ያደርጋል ይሄ ካፓሲተር ማለት ነው። ስለዚህ ካፓሲተር ብዙ ጥቅም አለው ማለት ነው። ሌለኛውሌላኛው ኮምፖነንት ዳውድ ነው። ዳውድ በጣም ወሳኝ ነው እንደ ዙሚር ኢንቨርተር ውስጥ ምንድን ነው የሚያደርገው? ካረንት ወደ ኋላ እንዳይመለስ ዋን ዌይ ብቻ ፍሎ እንዲያደረግ ማድረግ ማለት ነው። ይሄ እንዴት ነው የሚያገለግሉ? እንደ ዋን ዌይ ቫልቭ፣ ዋን ዌይ ቫልቭ ሃይድሮሊክስ ላይ ካያችሁት ሃይድሮሊክሱ ዋን ዌይ ብቻ ፍሎ እንዲያደረግ ሪቨርስ እንዳይሰራ ያደርጋል። ይሄም ካረንት ዋን ዌይ ብቻ ፍሎ እንዲያደረግ ማድረግ ነው ማለት ነው። ስለዚህ ካረንት ወደ ሞተር ዋይንዲንግ ዳይሬክት ፍሎ እንዲያደረግ የሚያደርገው አቅጣጫውን ወደ አንድ ዳይሬክሽን ፍሎ እንዲያደርግ የሚያደርገው ዳዮድ ነው ማለት ነው። ዳዮድ ብዙ ጥቅም አለው። ከዛ ውስጥ አንዱ ዋነኛው ይሄ ነው ማለት ነው። ሌላኛው ደግሞ ሪጅት ብሬኪንግ ብሬክ ስንይዝ ሞተር ኤሌክትሪክ ያመነጫል። ያመነጨው ኤሌክትሪክሲቲ ዳይሬክት ወደ ባትሪ ፍሎ እንዲያደርግም ያደርገዋል። ሌላኛው ካረንት እንደ ቮልቴጅ ሴንሰር ነው። ይህም በጣም ጥልቅ ስራ ነው ያለው። ከዛ ውስጥ ጥቅሙ ምንድን ነው? አንደኛው ከባትሪ ቮልቴጅ ወደ ሞቶር እየመጣ ነው አይደለም የሚለው ሲስተም የሚያውቁ ከዚህ ከሚያገኙ ኢንፎርሜሽን ነው ማለት ነው። እንደዚሁም ደግሞ ኤሲ አውትፑት ቮልቴጅ ፊድባክ ለማግኘት ነው። ይህ ማለት ምን ማለት ነው? ወደ ሞቶር የሚሄደው ቮልቴጅ አለ ወይስ የለም የሚለውን ለማወቅ። እንደዚሁም ደግሞ ኦቨር ቮልቴጅ ፕሮቴክሽን ነው ካረንት ኤክሰስ ወደ ሞተር እየመጣ ነው አይደለም የሚለውን ሲስተሙ የሚያውቀው ከዚህ ከሚያገኘው ሴንሰር ነው ማለት ነው። ሲግናሉ ማነው የሚቀበለው የሚለው ካየ ነው። አንደኛ ማይክሮ ኮንትሮለር ነው። ይሄ በጣም እንደ ብሬን ነው የሚያገለግለው ኢንቨርተር ላይ ምክንያቱ ስራው ምንድን ነው? ቮልቴጅን አውትፑቱን ሩጉሌት የሚያደርገው እሱ ነው። እንደዚሁም ደግሞ የሞተር ስፒድ ቶርኩን ኮንትሮል የሚያደርገው እሱ ነው። ሴፍቲ ሲስተሙን ኮንትሮል የሚያደርገው እሱ ነው። ስለዚህ ለእሱም ኢንፎርሜሽን ይሰጣል። እንደዚሁም ደግሞ ጌት ድራይቭ ሰርኩት ለእሱም ኢንዳይሬክትሊ ሲግናል ከዚህ ሴንሰር ይደርሰዋል። ሌላኛው ደግሞ ለፕሮቴክሽን ሰርኩት እንደዚ ፓራላሊ ሲግናሉ ይደርሰዋል ማለት ነው። እንደዚሁም ለቫይክል ኮንትሮል ዩኒት ወይ ኤሌክትሪክ መኪና ላይ ለእሱም ሲግናል ይደርሰዋል። ይ በካን ሲስተም ነው የሚሰሩት ማለት ነው ኮሚኒኬት የሚያደርጉት ሎኬሽናቸው የት ነው ካለ ነው ቮልቴጅ ሴንሰሩ ያለው ከዲሲ ኢንፑት እና ኤሲ አውትፑቱ ላይ ነው ማለት ነው። እንደዚሁም ደግሞ ካረንት ሴንሰሩ ደግሞ ያለው ሞቶር ፌስ እና እንደዚሁ ደግሞ ዲሲ ባስ ላይ ነው ያለው ማለት ነው። ይሄ ምንድነው የሚያደርገው? ካረንት ሴንሰሩ ኮንትሮል ያደርጋል፣ ኦቨር ካረንት ፕሮቴክሽን ያደርጋል። እንደዚሁም ደግሞ የሞቶር ፊድባክ ወይም ፊድባክን ኮንትሮል የሚያደርገው እሱ ነው ማለት ነው። ሌላኛው ሂት ሲንክ ነው። ሂት ሲንክ ወይም ደግሞ ኩሊንግ ሲስተም በጣም ለኢንቨርተር ውስጥ አንዱ ወሳኝ ነገር ውስጥ እሱ ነው። ምንድነው ጥቅሙ? አንደኛው ሙቀትን ከፓወር ሲስተም ውስጥ መቀነስ ነው። ምክንያቱም ኤሌክትሮኒክስ ሲሰራ እንደምታውቁት ኮምፒውተር የትኛው ኮምፒውተር ቢሆን ለምሳሌ ኮምፒውተር ለምሳሌ ፋን አለው አይደለ? ውስጥ ላይ የትኛውም ኤሌክትሮኒክስ ሲሰራ ሙቀት አለው። ያ ሙቀት መቀነስ አለበት። ስለዚህ አንደኛ ሙቀትን ለመቀነስ ነው፣ ምክንያቱም ኦቨርሂቲንግ እና ፌለር እንዳይፈጠር ማለት ነው። ሌላ ምንድነው ኤፊሽንሲ ለመጨመር ነው። ኤፊሽንሲና ፐርፎርማንሱን ለመጨመር ሙቀቱ በጣም ከፍ ካለ ለኤሌክትሮኒክስ ሲስተሙ ለመስራት በጣም ከባድ ነው። ሌላ ላይፍ እድሜውን ለመጨመር ነው ምክንያቱም ተርማል ስትሬስ ይፈጠራል። ይሄ ይሄ ደግሞ የሲስተሙ አጭር የሚ ብቻ እንዲኖር ያደርጓል ማለት ነው። ስለዚህ ለዛም ያገለግላል። ታይፖቹ ካየ ነው አንደኛው ፓሲፊት ሲም ሊሆን ይችላል። እሱ ከአልሙኒየም የተሰራ ወይም ከኮፐር የተሰራ ማቴሪያል አየር ሲያገኘው የሚቀዘቅዝበት ሲስተም ነው። ሁለተኛ ደግሞ በኩሊንግ ሲስተም ሊሆን ይችላል ልኩድ ልኩድ ኩሊንግ ማለት ነው። ወተር ወይም ደግሞ በኩለንት ሪሰርኩሌት አድርጎ የሚያቀዘቅዝ ብዙ ጊዜ ብዙ መኪኖች በልኩድ ኩለንት የሚሰሩ ናቸው ማለት ነው። ስለዚህ ኩለንት ፓምፕ ስላለው ፓምፑ ሪሰርኩሌት እያደረገ ሲስተም ውስጥ ያስተላልፋል ማለት ነው። ሌላ ምንድን ነው ሎ ዲሲ ዲሲ ኮንቨርተር ነው። ይሄ አንዱ በጣም ወሳኝ ኤሌክትሪክ መኪና ላይ ወሳኝ ኮምፖነንት ውስጥ አንዱ ይሄ ነው። ይሄ ምንድነው ጥቅሙ? ከባትሪ ትልቁ ባትሪ ስቶር የሚያረገው አራት መቶ እስከ አራት መቶ ስድስት መቶ ይችላል ስቶር ነው የሚያደረገው እንደዛ ነው። አስራ ሁለት ቮልት ባትሪ ደግሞ አለች አግዘራሪ ባትሪ የምንለው ማለት ነው። እቺ አግዘራሪ ባትሪ ያላት ቮልቴጅ እዚህ ጋ እንደሚታዩት ላዘሮ ካሜራውን አስራ ሁለት ቮልቴጅ ነው እንደምታዩት ስለዚህ ትልቁ ባትሪ ደግሞ ስቶር የሚያረገው ደግሞ ትልቁ ባትሪ ስቶር የሚያደረገው ስንት ነው? አራት መቶ ስድስት መቶም ይችላል። ዳይሬክት ይህን ባትሪ ቻርጅ ማድረግ አይቻልም። ምክንያቱም ኦልተርኔተር ወይም ዲናሞም ስለሌለው ማለት ነው። ስለዚህ ይህን ቻርጅ የሚያደረገው ማን ነው ማለት ነው? ዲሲ ቱ ዲሲ ኮንቨርተር ነው ማለት ነው። ሎ ዲሲ ቱ ዲሲ ኮንቨርተሩ ነው ማለት ነው፣ ይሄን ባትሪ ቻርጅ ለማድረግ። ምክንያቱም ምንድነው የሚያደረገው እዚህ ጋር ሪስተሮች አሉ ይሄደስታታችን እንደምታዩት ሬዚስተር ምናምን አለ ውስጥ ላይ። ስለዚህ ኤሌክትሮኒክሱን በመጠቀም ከፍተኛ ቮልቴጁን አሳንሶ ትንሽዬ አርጎ ትንሽዬ አርጎ አሳንሶ ከፍተኛ ቮልቴጁን እስከ 12 ቮልቴጅ ቀንሶ ለባትሪ ሰጥቶ ባትሪ ቻርጅ ማድረግ ነው። ስለዚህ ይሄን 400 ቮልቴጅ ወደ 12 ቮልቴጅ ለመቀነስ ስቴፕ ዳውን ትራንስፎርመር በመጠቀም ቮልቴጁን ከፍተኛ ቮልቴጁን አሳንሶ ወደ 12 ቮልቴጅ ቀንሶ ለሲስተሙ ባትሪ ቻርጅ ለማድረግ ያገለግላል ማለት ነው። ስለዚህ ባትሪ ቻርጅ የሚያደርገው ኤሌክትሪክ መኪና ላይ ሎው ዲስ ቱ ዲስ ኮንቨርተሩ ነው። ምን አርጎ ከፍተኛ ቮልቴጅን አሳንሶ ከአራት መቶ ወደ 12 እስከ 48 ቮልት ድረስ ቀንሶ ለሲስተሙ እንደሚያስፈልገው ይሰጣል ማለት ነው። ለማብራቶች፣ ለኢንፎቴመንት ሲስተም፣ ፓወር ስቲሪንግ ወይም ደግሞ መሪ፣ እንደዚሁም ደግሞ ለኮንትሮል ሞጁል ለሴፍቲ ሲስተም እሱ ነው የሚሰጠው። በተጨማሪ ደግሞ ባትሪ 12 ቮልት ባትሪ ቻርጅ ለማድረግ እንደዚሁ እሱ ነው የሚያገለግለን ማለት ነው። እንደዚሁም ደግሞ ለምንድን ነው የሚያገለግለን? እንደ ስታቢላይዜሽኑም ያገለግላል። ይሄ ምንድን ነው? ቮልቴጅ ርጉሌት ያደርጋል፣ ፍላክቹዌት እንዳይፈጠር። አንዳንድ ጊዜ ለዛም ሊያገለግል ይችላል ማለት ነው። ፓወር ፍሎ እንዴት ነው የሚለውን ካየ ነው። መጀመሪያ ፓወር ከባትሪ ነው፣ ሃይ ቮልቴጅ ባትሪ ከትራክሽን ባትሪ ይመጣል። ከዛ ስዊች ዲቫይስ ውስጥ ይገባል። እነዚህ ማለት እንደ ኢንተግሬትድ ጌት ባይ ፓወር ትራንዚስተር የመሳሰሉት ማለት ነው። ከዛ ወደ ኢንዳክተር ይገባል፣ ከኢንዳክተር ወደ ካፓሲተር፣ ከካፓሲተር ወደ 12 ቮልቴጅ አውትፑት ይገባል ማለት ይሄ ሎዲስ ዲሲ ኮንቨርተር የሚቀዘቅዘው ይሄ ሎዲስ ዲሲ ኮንቨርተር የሚቀዘቅዘው በኩለንት ነው። ይሄ ኩለንት አለው እዚህ ጋር፣ ይሄ ኩለንት ደግሞ ስለዚህ በዚህ በኩል ውሃው ወደ ውስጥ ይገባል። ከዛ ሪሰርኩሌት ያደርጋል ወደ ራዳተር። ይሄኛው ከራዳተር በኩል የሚመጣ ነው። ይህ ደግሞ መላሽ ወደ ራዳተር ሞቆ ወደ ራዳተር የሚሄደው ነው ማለት ነው። ስለዚህ እነዚህ የዲሲ ዲሲ ኮንቨርተር ኩሊንግ ሲስተም ናቸው። ሌላ ምንድነው በጣም ወሳኙ ነገር ኤሌክትሪክ መኪና ላይ ኦንቦርድ ቻርጀር እንደዚሁም ደግሞ ወይም ኮንቨርተር ነው። ይሄ ኦንቦርድ ቻርጀር ይባላል። የገዚህ ሚ ኦንቦርድ ቻርጀር ነው መኪና ላይ ያለው ኤሲውን ወደ ዲሲ የሚቀይረው ይሄ ነው ማለት ነው። ወይም እንደ ኮንቨርተር ነው የሚያገለግለው። ይህ ምንድን ነው የሚያደርገው? በተለይ ቻርጅ ስናደርግ መኪናውን ቻርጅ ፖርቱ በዚህ ከሆነ ቻርጅንግ ፖርቱ በዚህ ከሆነ ቻርጅ የምናረገው ቤታችን ኤሲ ነው እንደምታውቁት። ኤሲ ካረንት ግድግዳ ላይ ያለው ማለት ነው። ኤሲ ከሆነ ኤሲውን ይበዝድና በዚህ በኩል ወስዶ እዚጋ እንደሚታዩት እዚህ ውስጥ ነው ደደገባው ኦንቦርድ ቻርጀር ላይ ስለዚህ ከዚህ ውስጥ የመጣውን ኤሲዩን ከዚህ የመጣውን ኤሲዩን እዚህ ይገባል። ይሄኛው ኤሲዩን ወደ ዲሲ ቀይር እና ለማን ይሰጣል ማለት ነው፣ ለባትሪ ለባትሪ፣ በዚህ በኩል ይልካል ማለት ነው። ከዛ ባትሪ ቻርጅ ይደረጋል። ስለዚህ የኦንቦርድ ቻርጀር ዋናው ስራ ኤሲን ወደ ዲሲ ቀይሮ ለማን መሳስረው ማለት ነው፣ ለባትሪ ቻርጅ ለማድረግ ነው ማለት ነው ይሄ ኮንቨርተር ወይም ደግሞ የኦንቦርድ ቻርጀር ዋናው ስራው ትልቁ ስራ ይሄ ነው ማለት ነው። ውስጥ ላይ እንዴት ይሰራል የሚለውን ዲቴይል እናያለን። ይሄ ሬክቲፊኬሽን ሲስተም ነው የሚባለው። ይሄ ማለት ምንድን ነው? ኢንፑቱ ኤሲ ከኤሲ ሶርስ የቻርጅ ስናረግ ከቻርጅ ኢምፖርት የሚመጣ ነው ይሄ ከዳውዶች ውስጥ አልፎ ሬክቲፋየር ዳውዶች ውስጥ ካለፈ በኋላ በሁለት አውትፑት በኩል ሲወጣ ወደ ዲሲ ተቀይሮ ይወጣል ማለት ነው። ስለዚህ ይሄ ሬክቲፋይሪንግ ይባላል ወይም ደግሞ ሬክቲፊኬሽን ይባላል ማለት ነው። ስለዚህ ኤሲን ወደ ዲሲ የሚቀየር ፕሪንሲፕሉ ይሄን ነው የሚጠቀመው፣ ሬክቲፊኬሽን ነው የሚጠቀመው ማለት ነው። ስለዚህ ሶርሱ ከኤሲ ፓወር ኢምፑት ቻርጀር ነው። ቻርጅ የምናደርገው በኤሲ በኩል ማለት ነው። ሲንግል ፌስ ከሆነ 220 ቮልት፣ ስሪ ፌዝ ከሆነ ደግሞ 380 ቮልቴጅ በዚህ በኩል ስንሰካ ይሄኛው ዳይሬክት ወደ ኦንቦርድ ቻርጀር ነው የሚሄደው ማለት ነው። ሌላኛው ፓወር ፋክተር ኮሬክሽን ነው። ሰርክቱ ለምን ይጠቅማል የምንለው ካየነው ኤፊሽንሲው እንዲጨምር ያደርገዋል። እዚህ ጋ ዊዝ ፓወር ፋክተር ኮሬክሽን ጋ ፍሎው ስሙዝ ነው እንደሚታዩት፣ ዊዛውት ደግሞ በጣም ጥሩ አይደለም ማለት። ስለዚህ ስሙዝ የሆነ ፍሎ እንድኖር የሚያደረገው ካረንት ፍሎ እንደሚያደረገው የሚያደርገው ይሄ ፓወር ፋክተር ኮሬክሽን ሆኖ ማለት ነው። በዳይሬክሽን በሁለት አካፍል ማለት እንችላለን፤ ባይ ዳይሬክሽናል ኦንቦርድ ቻርጀር እና ዩኒ ዳይሬክሽናል ኦንቦርድ ቻርጀር ብለን ባይ ዳይሬክሽናል ኦንቦርድ ቻርጀር ማለት በሁለቱም ኤሲ ወደ ዲሲ፣ ዲሲም ወደ ኤሲም መቀየር የሚችል ማለት ነው ኤ ባይ ዳይሬክሽናል ኦንቦርድ ቻርጀር ይባላል። ሌላኛው ታይፕ ደግሞ ዩኒ ዳይሬክሽናል ኦንቦርድ ቻርጀር ነው። ይሄኛው ደግሞ ዋን ዌይ ብቻ ነው ማለት ኤሲ ወደ ዲሲ ብቻ ነው የሚቀይረው። ኤ ዩኒ ዳይሬክሽናል ኦንቦርድ ቻርጀር ይባላል ማለት ነው። ወደ አንድ ዳይሬክሽን ብቻ ኤሲ ወደ ዲሲ ብቻ የሚቀይር ማለት ነው። በፓወር ሊቪል የሚሰራ ኦንቦርድ ቻርጀር ስናየው የመጀመሪያ ሎው ፓወር ኦንቦርድ ቻርጀር ነው። ከ1.8 እስከ 3.7 ኪሎ ዋት ያለው ሎው ኦንቦርድ ቻርጀር ይባላል ማለት ነው። ሌላኛው ሁለተኛው ሚዲየም ፓወር ኦንቦርድ ቻርጀር ነው። እሱም ደግሞ ከ6.6 እስከ 11 ኪሎ ዋት ድረስ ያለው ማለት ነው። ይሄ ሚዲየም ነው። ሌላኛው ከፍተኛ ሀይ ፓወር ኦንቦርድ ቻርጀር ከ17 እስከ 22 ኪሎዋት ድረስ ያለው ይሄ ደግሞ ሃይ ፓወር ኦንቦርድ ቻርጀር ይባላል ማለት ነው። ሌላ በኤሲ ኢንፑት ታይፕ ደግሞ ሲንግል ፌስ ኤሲ ኦንቦርድ ቻርጀር ከ110 ቮልት እስከ 230 ቮልት ድረስ ሲንግል ፌዝ የሚቀባያል ማለት ነው። ሁለተኛው ደግሞ ስሪፌስ ነው። ስሪፌስ ኦንቦርድ ቻርጀር ይባላሉ እነዚህ ደግሞ ሁለተኛ ታይፕ ደግሞ ይሄ ስሪፌስ ነው የሚቀበለው ቮልቶጁ ደግሞ ከ380 እስከ 415 ቮልት ነው ማለት ነው በኢንቴግሬሽን ሌቭል ደግሞ ስታንድ አሎን ኦንቦርድ ቻርጀር ይሄ ማለት ኦንቦርድ ቻርጀር ለብቻ ለራሱ ለብቻ ያለው ሌላ ጋር ሌላ ኮምፖነንት ጋር አሴምብሊ ያልተደረገ ለራሱ ብቻ ያለው ይሄ ስታንድ አሎን ኦንቦርድ ቻርጀር ይባላል ኤግዛምፕል ለምሳሌ ኮና ኤሌክትሪክ ካር ማለት እንችላለን ሌላኛ ኢንቴግሬትድ ኦንቦርድ ቻርጀር እነዚህ ምንድን ናቸው? ኦንቦርድ ቻርጀር፣ ዲሲ ቱ ዲሲ ኮንቨርተር፣ እነዚህም ደግሞ ኢንቨርተር በጋራ አንድ ላይ አሴምብል አድርጎ ያለው ማለት ነው። ይሄ በጋራ ሁሉም በጋራ ያለው ምንድን ነው የሚባለው ኢንትግሬትድ ኦንቦርድ ቻርጀር ይባላል ማለት ነው። ለምሳሌ ብንወስድ ይሄ ባክግራውንድ ስክሪን ላይ ያለው መኪና ቴስላ ሞዴል ስሪ፣ እንደዚሁም ሞዴል ዋይ ቴስላ ሞዴል ዋይ፣ ሁለቱም ላይ ይሄን ይጠቀማሉ ማለት ነው። በአጭሩ የዛሬ ቪዲዮ ይህን ይመስላል። አውቶቴክ ኤግዛብሬሽን፣ ሰብስክራይብ፣ ላይክ እና የደውል ምልክት በመንካት ቤተሰብ ሆኑ። አመሰግናለሁ።